ምንድነው ቅዠትን የሚያመጣው? ውስጣችን በጣም ሲፈራ፣ ሲረበሽ፣ ሲጨነቅ፣ መረጋጋት ሲያጣ ቅዠቶች ሊያጋጥሙ ይችላሉ። እውቅ ወይም ግልጽ ህልሞች የሚላቸው አሉ። እነዚህ ወይም ሉሲ ድሪምስ የሚባሉ ናቸው። ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል። አዲስ ሐሳብን ማመንጨት ሊችሉ ይችላሉ እንደዚህ አይነትም የሚያልሙት ይላሉ የቀን ህልም ምንድነው ነው አሁን ዴድሪም የሚባለው እንግዲህ ቢያንስ ጥናት እንደሚያሳየው በአማካይ አንድ ሰው ከሰባ እስከ መቶ ሀያ ደቂቃ በመንቃት ደረጃ ሆኖ ሊያልም ይችላል የሚል ህሳቤ ነው ብዙዎቻችሁ ይሄ ነገር እንዳጋጠማችሁ ሙሉ በሙሉ እምነት አለኝ እና በዚህ ህልም ውስጥ በከፊል ሰዎች የነቁ ንቃት ላይ ናቸው አካላቸው አለ ማለት ይቻላል፣ ግን ሰዎቹ የሉም። አልተኙም፣ በቃ አልተኙም ማለት ይቻላል። ለምሳሌ እንደምንዋልክ ገሌ ሲባል የለም፣ ሰውየው አካል እኮ አለ ያል። ግን ይሄ የቀን ህልም የምንለው ከእውነት የራቀ ይሄ ምናባዊው ትውስታው ወደ ሌላ ዓለም ይዞት ጭልጥ ብሎ ገብቷል ማለት ነው። በቁሙ እያለመ ነውም እንደማለት ነው። እንደዚህ አይነት ሰው ደህና ነው ወይ? እንደምነብትሉት አይሰማችሁም፣ ግን አይኖ ያህል እኮ እንደዚህ ያህል ግን በሀሳብ ነጉዷል። ይሄ ራሱ እንደ አንድ ህልም ይታያልና በአብዛኛው በጣም ሀሳብ ሲኖር የሚታይ ነው። አንዳንድ ሰው በጣም ሲጨናነቅ ወይም የሆነ ነገር ሲረብሸው፣ በመልካምም ሊሆን ይችላል፣ በክፉም ሊሆን ይችላል። እዚህ ላይ መልካም ነገርን ሲያስብ ሊሆን ይችላል። በተለይ ውስጣችን ሲብሰከሰክ መብሰክሰክ ይላሉ እንግዲህ ሲያሰላስል፣ በጣም በአንድ ሀሳብ ውስጥ ተገርኝተን ስንገባ በጣም ይሄ

ህልም ዓለም ውስጥ ምናባዊ ዓለም ውስጥ ይዞን ይገባል። ለምሳሌ ጭንቀት ሊሆን ይችላል፣ ብዙ ስትረሶች ሊኖሩ ይችላሉ፣ በስራ ቦታ ማናቀው፣ ምናባዊ ዓለም ውስጥ ይዞን ይገባል። ይሄ እንግዲህ ይሄ አይነት ህልም ምን ይባላል? የቀን ህልም የሚባለው አይነት ነውና፣ በተለይ ስጋዊ አካሉ ብዙ አያስብም፣ ግን የው ውስጡ ግን በጣም ስራ እየሰራ ነው፣ አንጎሉ እየሰራ ነው። ሌላ ምናባዊ ዓለም ውስጥ ከቶታል እና ይብሰከሰካል፣ ወይ በዛ ነገር ያስባል ያስባል ደህና ነሽ ወይ ነሽ ቢሏት ስራ ላይ ናት። ግን አሰማ እንደምን ነህ? ደህና ነው የሚባል በቃ እሱ ሄዷል፣ ነው ጉዷል፣ በቃ ሌላ አለም ገብቷል። ይሄ እንግዲህ የቀን ህልም ወይም ዴድሬም የሚባል ነው። ብዙዎቻችን በተለይ በሐሳብ ሰዓት፣ በጭንቀት ሰዓት፣ በመልካምም ሆነ በክፉ ሊሆን ይችላል፣ አይታወቅም። ብቻ እንደየሰዎች ሁኔታ ወደ ሌላ አይነት እይታ የሚወስዳቸው ይሄ ደግሞ የቀን ህልም የሚል አንድ ስያሜ የተሰጠው ነው። ይሄ እንግዲህ ከሀሞታትም ከኛ ዶክመንት ባለፈ የወጣ ነው። ሌላው ህልም እውቅ ወይም ግልጽ ህልሞች የሚላቸው አሉ። እነዚህም ሉሲ ድሪምስ የሚባሉ ናቸው። አሁን ይሄ ትንሽ ለየት ያለ የህልም አይነት ነው። ብዙዎች ሊያጋጥማቸው ይችላል። በዚህ ሰዓት ህልም የሚያልመው ሰው እያለመ ህልሙን ማለሙን ያውቀዋል። ህልም አላሚው ሰው እያለመ ህልም ማለሙን ያውቀዋል። በቃ ባጥሮ ይሄ ነው። ህልም የሚያልመው ሰው እያለመ ህልም ማለሙን ያውቀዋል። አልም አለው ግን ህልም ማለሜን ማወቅ ማለት ነው። እያለምኩ መሆኑን ህልም ውስጥ ሆኜ ማወቅ የህልም ህልም ደረጃ ማለት ነው እንግዲህ እዚህ ላይ ይሄ አይነት ህልም የሚታያቸው ራሳቸው ዋና ተዋናይ ናቸው፣ የህልሙ ገጸ ባህሪ ውሳኔ መስጠት ይችላሉ፣ በህልማቸው ላይ ማዘዝ ይችላሉ፣ ሊተውኑ ይችላሉ፣ አክት ሊያደርጉ ይችላሉ። ይሄ ሉሲድ ድሪምስ የሚሉት በተለይ በኒውሮ ሳይንስ ውስጥ ያሉ ሰዎች እውቅ ወይም ግልጽ ህልሞች የሚሏቸው ናቸው። እንግዲህ እዚህ ላይ ሰውየው ህልም ያልማል፣ ግን ማለሙን ራሱ ህልም ላይ ሆኖ ያውቀዋል ያውቀዋል በጣም እና ስለዚህ ህልሙን መቆጣጠር ይችላል እንደማለት ነው። በቃ ባጭሩ ህልምን መቆጣጠር መቻል እንደፈለኩ ላረገው ህልሙን ገጸ ባህሪውን እንደራሴ ልክ አንድ እግር ኳስ ተጫዋች ምርጥ እንደ ሊዮኔል ሜሲ ኦር ምናምን ሊሆን ይችላል። ኳሷን ምትሃታዊ በሆነ በራሳቸው በቃ የሚሰሯት ቴክኒክ አለች። ልክ በዛ አይነት ህልሙን መቆጣጠር አንዳንድ እንደዛ አይነት ህልሞች ያጋጥማሉ። ይህ አይነት ህልም ምን ይባላል? ሉሲድ ድሪምስ ወይም እውቅ ወይም ግልጽ ህልሞች ሊባል ይችላል። እና ይህ እንግዲህ የቁጥጥር መጠን እንደ ህልሞቹ ሊለያይ ይችላል ነው የሚለው ሳይንሱ ራሱ እንግዲህ ምን ብለን እንገልጻለን? እያለመ ማለሙን ማወቅ ወይም እያለመ? በህልሙ ገጸ ባህሪ ላይ የራሱን ትወና ማድረግ እንደማለት ነው። እንግዲህ በአብዛኛው ጊዜ በመደበኛ ህልም መካከል አንድ ሰው ተኝቶ ያለው ሰውን እያለመ በድንገት እንግዲህ ነገሮችን ሲገነዘብ ይከሰታል የሚል እሳቤ ያላቸው፣ አንዳንዶቹ እንደዚህ አይነትን በዘፈቀደ ሲያዩ፣ ሌሎች ደግሞ ህልማቸውን በደንብ ተቆጣጥረውት አቅማቸውን ማሳደግ ችለናል ብለው ሪፖርት ያደረጉ ሰዎች አሉ። ስለዚህ የህልም አይነት ግን አሁን አይደለም። ብዙዎች አሁን የመጣ ሳይንስ ይመስላቸዋል። የኒሮ ሳይንሱ ግን አይደለም። ስለዚህ የህልም አይነት በጣም ጥናት ያደረገው በተለይ የቅርቡን ካየን፣ የደሽ ደራሲ በደሽኛ የጻፈ በጣም ጥውቅ ደራሲ አለ። በተለይ ሳይከትሪስት ነው እና ፍሬዴሪክ ቫን ኤደን ይባላል። በተለይ በ1913 አካባቢ ይመስለኛል አንድ አርቲክል ጽፏል። አርቲክሉን ብታነቡት ብዙ ዕውቀት ታገኛላችሁ። በተለይ በዚህ ላይ ለማጥናት የምትፈልጉ ስተዲ ኦፍ ድሪምስ የሚል ስራው ላይ ነው ስራው ላይ ነው እና እዚህ ላይ ይሄ ሳይካትሪስት ሰው ስለ ህልሞች በዝርዝር አንስቷል። ካነሳቸው መካከል በተለይ የራሱን ህልም መዝግቦት ነበረ። በተለይ ከጃንዋሪ 21898 እና እስከ ዲሴምበር 261912 ባሉት መካከል ያለውን ህልም መዝግቧል። በተለይ ሲመዘግብ 352 የሚሆኑትን እንደዚህ አይነት ህልምን ነው የመዘገበው። ለፈርዘር ጥናት ለምትፈልጉ ሰዎች ነው የምነግራችሁ እና ቫኔደን አርቲክሉን ብታነቡ ወደ ሰባት አይነት ህልሞችን ነው የመዘገበው እና በጣም ይሄ ያሁኑ የነገርኳችሁ እያለሙ ማለምን ማወቅ የሚለው የህልም አይነት ውስጥ በጣም ይሄኛው አስገራሚ እንደሆነ ጥናቱ አርቲክሉን ማንበብ ትችላላችሁ። እንግዲህ ስለዚህ በተለይ ግሪክ ጸሐፊዎች ጽፈዋል ስለዚህ ጉዳይ። ስለዚህ ጉዳይ በተለይ አሪስቶትል ፈላስፋው አሪስቶትል አንድ ሀሳብ ብሏል። ብዙ ጊዜ ይላል አንድ ሰው ሲተኛ፣ አንድ ንቃት አለው ይላል ማለት እንቅልፍ ልብ። አስተውላችሁታል? ግን ኢትዮጵያውን ቃል በእንቅልፍ ልቡ እንቅልፍ አለ ልብ ደግሞ አስተዋይ አለ ማለት ነው። በቃ አሪስቶትል ሀሳብ ነው። አንድ ሰው ሲተኛ አንድ ልብ ወይም አንድ ንቃት አለ እና ራሱ እንደተገኘ የሚያውሽ ግን ህልም ነው ይላል። ራሱን ተገኝቶ ይላል። ይሄ በጣም በጣም ጋለን አለ። በዚህ ላይ የፔርጋሞኑ ጋለን ፊዚሽያኑ በዚህ ዙሪያ ጽፏል። ስለዚህ አይነት ድርም የሂፖ ኦገስታይን ይሄ ጳጳስ በአራት አስራ አምስት ነበረ ነው እሱም ጽፏል። በጣም ይገርማል። እንደዚህ አይነት ህልም አብዛኛውን ጊዜ የሚከሰተው በፈጣን የአይን እንቅስቃሴፈጣን የሆነ የአይን እንቅስቃሴ በሚኖርበት እርግብግቢት በሚኖርበት ሰዓት ነው። ያው ጭልጥ ያለ እንቅልፍ በወሰደን ጊዜ እነዚህ አይን እንቅስቃሴዎች፣ ፈጣን አተነፋፈስ፣ የአንጎል ስራ የሚጨምርበት ሰዓት እንደዚህ አይነት ህልም በተለይ አርኤም እንቅልፍ ራፒድ አይ ሙቭመንት ያለው እንቅልፍ ከወሰደን ወደ ከዘጠና ደቂቃዎች በኋላ ነው እንደዚህ አይነት ህልሞች ሊታዩ የሚችሉት። አንዳንዶች ከአይምሮ ክፍሎች ጋር እያያዛሉ እኩሌቶቹ ግን በማ በማይከለ ነቂ ሆነውም በመተኛትና በመንቃት መካከል ሆነው የሚያዩት አይነት ነው። ይሄ እንግዲህ ቅድም እንደጠቀስኩላችሁ በቃ ግልጽ አይነት ህልም ተብሎ በሳይንሱም የሚመደብ አንድ የህልም አይነት ነው። እንግዲህ እንደዚህ አይነት ህልሞች አንዳንዴ ጭንቀትን ያርቃሉ፣ አይነት እሳቤ አለ። እንቅስቃሴን ሳያውቀው ሰውየው ይንቀሳቀሳል፣ እጁ ፈጣን ይሆናል። አዲስ ሀሳብን ማመንጨት ሊችሉ ይችላሉ። እንደዚህ አይነትም የሚያልሙት ይላሉ። ግን ችግሩ ደግሞ ሳይድ ኢፌክት፣ ደግሞ የጎንዮሽ ጉዳት አለው። በቂ እንቅልፍ አለማግኘት፣ አነስተኛ እንቅልፍ ማግኘት ደግሞ፣ ከነቁ በኋላ እንቅልፍ መልሶ ሊወስድ ይችላል። መምታታት፣ ብዥታ ውስጥ መግባት ምስ የአእምሮ መቃወስ ልንለው እንችላለን። እንዲህ ሲባል አበዱ ማለት አይደለም። የአእምሮ መቃወስ ማለት በአማናዊውና በምናባዊው ዓለም ያለውን ልዩነት አለመረዳት፣ በአማናዊውና በምናባዊው ዓለም ውስጥ ያለው ልዩነት አለመረዳት። በአእምሮ እይታ ውስጥ ለምሳሌ ሰውየው እያለመ ህልም አለሙን ያውቃል። ስለዚህ ምናብ ነው፣ ምናብ ነው። ግን ያ ምናባዊው ህልም እውነት ሆኖባቸው መምታታት ሪል በሆነው ኤግዚስት ባለ ማኒፌስት ባደረገው ነገርና ኢሉዥን ውስጥ ገብተው መምታታት ውስጥ ሊሄ ደሞ ሊገቡ ይችላሉ። ስለዚህ መጠንቀቅ ይገባቸዋል የሚል ሀሳብም አለና፣ ከተምታታባችሁን ራሱ አንድ ጥቁም አለ፣ እውነት እንዳልሆነ ለራስ ማሳመን ማሳመን መጀመሪያ። ምክንያቱም እንትን ውስጥ እንዳንገባ አእምሮአችንም እንዳይቃወስ መጠንቀቅ አለብን እና ምንድን ነው የሚሉት ተመራማሪዎቹ ቢያንስ

ይባላል ግን ብዙ አይነት እንደዚህ የሚያጋጥማቸው ሰዎች አሉ።